ዳቦ አለ። አንዲት የአክስቴ ልጅ አለች እኔ ጋር እሷ ነው። ይኸው ደግሞ እዚ ፈንዲሽ አድርገናል። ካሜራ ላይ እንዲያገባ ብዬ ነው። እንግዲህ ይህን ዛሬ እንግዲህ የኢዳችን መጨረሻ ኢድን እናከብራለን ማለት ነው። እኛ ፋያል ለማንኛውም አፍተነ ወደፈ ሲሉ ይነም ደልክም ሲ ሙል አላህ ብዬ መሸፈርኩ። አሰላሙ አሌይኩም ራህመቱላሂ በረካቱሁ። ሰላም እኛ ጋር ሁሉ ሰላም ነው። ዛሬ ደግሞ አዲስ ቀን የበዓል መጨረሻ ዛሬ ነው። እንግዲህ ይኸውና፣ ፋ ብለን እንዴት ነው ሲላኔ ራሱ አ? እንዴት ነው አጠማጣሚው ወጥቶ? አቆይ ይሆናል? እናንተም ቆንጆ ናችሁ። እሺ አንተሳ? እስቲ እስቲ እንግዲህ አይደለም እሺ፣ ቁጭ ማለት ነው። ቪዲዮ እየሰራ ነው። ለማንኛውም ተመልካቾቻችን ዛሬ እንግዲህ የታሞኖቹን ሰሚራን ፋን እናደርጋለን በእንዱ መጨረሻ ብለን እዚህ ጋ ይኸው ቡና እጥጃለሁኝ። ይኸው እየፈላ ነው። ወላሂ ጢሱ ቦሌ እያለ ነው። ይኸውና እዚህ ጋ ደግሞ ይኸው እንደምትመለከቱት ላሳያችሁ ዳቦ አለ። አንዲት ያክስቲ ልጅ አለች እኔ ጋር ነው። ይኸው ደግሞ ፈንዲሽ አድርገናል። እሷ ካሜራ ላይ እንዲያገባ ብዬ ነው እንግዲህ ይህንን ይህን ዛሬ እንግዲህ ኢዳችን መጨረሻ ኢድን እናከብራለን ማለት ነው እኛ ፋያል። ለማንኛውም አውቅ ይሂድ

ሆፈል እንግዲህ ትናንት ታማ ስል የነበረችዋ ሴት ዛሬ ደሞ ይሆን መድኃኒቷን በስርአት እየወሰደች ነው። ነቃ በይ

የኢድ ቀን አንተ የለህም ነበር። እኔ ግን ቤት በጣም ብዙ ሰው ነበር ወላሂ። ከዛ ዳቦ ተጋግረን ቡቅሪ ቡቅሪው ተረስቷል። ቡቅሪ ነበር ስሰራውዬ ማለት ነው። ከሳበረ ነው እኔ ታመንኩት ማለት ነው። ተው

ፈተፈቱ ተሳሳዎች በቃ በቃ ጎበዞች፣ በቃችሁ። ቆርሳችኋል፣ ቁጭ በሉ። ተቆርሷል ተቆርሷል። እንግዲህ አንቺ እንዲያደርግሽ ያ በረካሁኝ በረካሁኝ በረካሁኝ። አላህ አሽሪሽ አላህ። እንግዲህ በሽታ የሚባል አይንካሽ። አሁን እንግዲህ እኔም ቤት በሽታ የሚባል አይንካሽ። አላንቺ የቤቱም ድምቀቱም የለም። አሁን እንግዲህ ሁሉም ነገር የሚያምረው እንግዲህ ባንች ነው። ቤት ውስጥ አየሁት ሁሉ ነገር ተውጭ፣ ቢለፉ ብቻው ምንም አያረግም። ቤት ውስጥ ነው ደስታው ያለው። አሁን እንግዲህ እንግዲህ ልዕልቷ። አሁን እንግዲህ ምን እያደረገ ነው ሌባው? እኔ እየመረቅኩ እሱ ዝም ብሎ ጦሎ ያፍሳል። እኔ ምኑ ገባኝ አንተ